የአብርሃም ትዝታ ነፃነት ቀበርኩት፣ ዛሬ ማምሻ ጠብቁኝ ብላለች እና ነፃነት ታይ፣ ጠብቅኝ። ለቅሶ ስንት ሰዓት ነው የምንደርሰው? እንዴ ለቅሶ መድረስ አለብን። ስትቀብሪው ፎቶም ይዘሻል? የአብርሃም ፎቶ የአንቺ ፎቶ ይዘሻል። ስለዚህ ለለቅሶ እንድንደርስ ሰዓቱ ብታስቀምጡልን ምን ችግር አለው? ታረፍድ ያላችሁ፣ በዛ ላይ ማምሻ ነው የምቀብሩት። ለምንድን ነው ቀን ማትቀብሩት? በጊዜ ነው የሚቀበረው ሰው ከሞተ። አንቺ አሁን የምትቀብሪው ማምሻ ለምን በጊዜ ለአንቺ ደሞ ተነሳብሽ። በቃው ነው ደሞ እኮ በጣም አልቅሳለች። አብርሃም አብርሃም፣ ሰታፈቅሩ ፈቅሩ እንዳትሞቱ ከአብርሃም አረገዝኩ ሳትሎ እንዳትሞቱ። የተባለ እኮ ነው የሚመስለው። እውነቴ ነው ምላችው። አብርሃም የስራን ይስጥ፣ እማታመጣብን እና እማታሳየን ጉድ የለም እኮ። አንተ ልጅ እማታሳየን ጉድ የለም። ይኸው እንግዲህ ዛሬ ማምሻ ትዝታዬ በሙሉ ቀበርኩት። ጠብቁኝ። ማምሻ ይቀበራል እንዴ ጋይዝ? በጊዜ አደለ እንደሚቀበረው በጊዜ ያለ ነገር በሙሉ እንትን እንዳይል እንዳይቆሽሽ፣ የወደ ኋላ ህይወታችሁ የሆነ ሽታ እንዳይነካችሁ በጊዜ ነው የሚቀበረው። ለምንድን ነው እስከ ዛሬ ያልቀበር ሸው እንደዚህ? ለምን ፎቶውን ያዝሽ? ለምንድነው ቪዲዮ ያዝሽው? ከፋ ስከፋ እውነቴ ነው ምልሽ እና ቅመም ብቻ ና ያላቅም። ለማንኛውም እና ቤተሰብ ጋር ልደውል ለቅሶ እንዲደርሱ እነጋሽ ዬም ይድረሱ። ምን ችግር አለው ስትቀብሪው ፎቶውን ማለት ነው። አሁነ ዴና ምላችሁ ደግሞ እኮ ቁጭ ብላ ወረቀት አስቀምጣ ፊት ለፊት ማለት ነው ጋይዝ። ለማኝ ነው የምመስለው። ልት ለምን ቁጭ ያለች ነው የምመስለው ማለት ነው። ዛ ጠንበርክ ከቁጭ ብላ አይዞሽ። ነፃነት እኔ ዛሬ መለፍለፍ አልፈልግም ነበር ይቅርታ አድርጉልኝና ነፃነት አስቃኝ ነው። ለምን ቁጭ ብላ ደግሞ ዛሬም ተነሳባትና እያለቀሰች ነው እኔ እውነትሽ ነው ወይ ድራማ ነው ወይ የምትሉ ልጆች አው ነው። ነገር ግን ላይቆም ይችላል ላይቋጭ ይችላል። አሁን ማለት ነው። እንዳትይዙኝ ደግሞ መልሳችሁ፣ ያ ድራማ ነው አላልሽም ነበር ወይ ልትሉ ይችላላችሁ። ብዙ ነገር ሊፈጠር ይችላል፣ ብዙ ነገር ሊመጣ ይችላል። እችኝቱም ልትሄድ ትችላለች። ሩታ በቃ ወታለች፣ እሷም ምናምን መጣች፣ በቃ ነይ ወይም ደግሞ ሄድኩኝ በቃ ወታለች። በቃ ድሮም የኔ ነበረ ምናምን ሊባል ይችላል። ይችላል ነው የምላችሁ። ስለዚህ በኋላ እንትን እንዳትሉኝ ነው። ነገር ግን እነሱ አስፍተው ነው የሚሄዱበት ማለት ነው። እና ሌላማ ይታረቁ ነበረ ከትላንት ወዳና ትላንትና ከትላንት ወዳ አሁኑም ከዛኛው ወዳ የዛሬ ሶስት ቀን ምናምን ትላንትና ከትላንት ወዳና ከዛ ወዳኛው ያለው ቀን ማለት ነው። ይታረቁ ነበረና ይመስለኛል፣ ለማርዘም ነው ለማርዘም ነው። እና አብርሃም ያው ተመልካች ስለነቃ ነው የምናገረው፣ ለሌላ ነገር አይደለም። እውነት ነው ምላችሁ። እና ለማንኛውም ነጻነት እንግዲህ ለቅሶ ጠርታችኋለች፣ ሂዱ። ስትቀብር እየመጣሽተኝ የእኛ ቤት ሰፊ ነው አለ ሰውዬ ባለፈው። እንደዚያ ገዳም ሄጄ ብላ ትላንትና ፈገግ ብለሽ መጥሽ። እኔ ትላንትና ማላማርሽኝም እኮ ስትስቂ ማለት ነው። እኔ በቃ አብርሃም ጋር ስትሄድ ነው እንዴ? ሩታ በቃ ወታለች ብላለት ሄድ ነው እየቦረቀች የመጣችው እያልኩኝ ነበረ። ግን አይደለም። ያኔ ፈገግ ብላ ምግብ ተጋበዘች። ቤተ ክርስቲያን ሄጂ ስለመጣሁ ነው። አሁን ግን ቤተ ክርስቲያን አልሄድሽም እንዴ? እዛ ዓለም ሆስፒታል፣ ዓለም ገበያ፣ ጭፈራ ቤቶቹ፣ አሰልጣኙ ጋር ምናምን እየሄዳችሁ ስትዘሉ ትውላላችሁ። ማታ ቢዲዮ ስትለቁ ሌላ ታሪክ ነው የምትፖስቱብን። አሰዳቢ ይወላ ሌላ ምንም አይደለም። እና ቻሉት፣ እንወርድባችኋለን። አሁን ደግሞ ከነጌ ወዳን እንቀጥል፣ እንሄድባችኋለን ማለት ነው። መቼም ከነጌ ወዳም አታርፉም ትመጣላችሁ፣ ነጌም ትመጣላችሁ። ነጌ ደግሞ አናይምኛ አንዳችንም ማለት ነው እና ውድ ቤተሰቦች ለማንኛውም ነፃነት ትዝታዋ ለመቅበር እንትን ጠርታናለች ለለቅሶ። ስለዚህ ለቅሶ እንድትደርሱ በአክብሮት እንጠይቃችኋለን። እኔ ልደርስ ነበረ፣ ሰዓት የለኝም ስራ ላይ ቢዚ ነኝ። ስለዚህ አልደርስም ማለት ነው፣ ውድ ቤተሰቦች። በዛ ላይ ርቀተኝ ቤተሰቦቻችሁም፣ በቅርብ ያለ ቤተሰብ ካላችሁም ትዝታዋ ስትቀብር ሄደው እንዲያሳብሯት ወይም ደግሞ እንዲያስቀብሯት። በጊዜ መቅበር ሲገባት አስቡት፣ እንግዲህ በጊዜ መቅበር ሲገባት ሕፃን አደለች የሞተ ያለባት ወፍ አይደለ ምን አይደለ። በጊዜ መቅበር ሲገባት አቅፋ ኖራ ማምሻ ልትቀበር አይ ነፃነት፣ ምን ነበረበት አሁን ብትቀሪ ዛሬ ራሱ ዛሬ ብትቀሪ አብርሽ ራሱ አብርሽ አብርሽ ራሱ ፎቶ ፖስታ ብለን ብንጠብቅ አር ወሰደም ሼጣን የሆነ ልጅ እና፣ ለማንኛውም እና ምን ልል ነበረ በዚህ አጋጣሚ ማለት ነው የሆነች ልጅ እውነቱ ከተናገርሽ ሁሉም ላይክ ያደርግሻል። እውነቱ ነገርኳችሁ እኮ ቅድም እንዴ። ምን ብዬ ነው የምነግራችሁ ግን እኮ ከሩታ ችግር ያለባቸው ልጆች አላቸው አንዳንድ ልጆች። ወላሂ እኔ ሲመስለኝ ማለት ነው ፌክ አካውንት ከፍታችሁ በቃ ይዱ በረ ተባላችሁ፣ ፌክ አካውንት ከፍታችሁ ነው ምጽፉ የሚመስለኝ ቤታችን የብሬት ነው ብላችሁ ፌክ አካውንት ከፍታችሁ ብቻ አካውንቱ ገብታ ፕሮፋይሉ ተነክቶ ሲታይ አዲስ ነው አካውንቱ ማለት ነው የምትጽፉበትን። ስለዚህ ነው የምጠረጠረው፣ እንደዛ ነው ይቅርታ አደርጉልኝና ይሄ ነገር ስላለ በብዙ ጊዜ ስለገጠመኝ ነው ይሄ የምለው። እና አንዳንድ ሰዎች እናንተ ለመሳደብ ወይም ለማንቋሸሽ ሲፈልጉ አዲስ አካውንት ከፍተው በራሳቸው እንዳይታወቁ በሌላ የሚሳደዋሉ። እና ለማንኛውም ምኑ ነው የምነግራችሁ እውነቱን ልንገራችሁ አይደለ አብርሃም የሩታ ሩታ የአብርሃም ሚስት ናት። አብርሃም በጀመሩበት ፍቅር በጀመሩበት በአምስተኛው ወር አምስተኛ ወር ሊገቡ ሲሉ፣ አምስተኛ ወር በነገራችን ላይ ከዛ በኋላ ለአምስተኛ ወር አይደለም አራተኛ ወር ጨርሰው ወደ አምስት ሊገቡ ሲሉ ወደ ፍቅር ቀየሩት። ከዛ በኋላም እንዲህ አምስተኛው አይደል ያከበሩት? የዛለ አምስተኛው ነው ያከበሩት አምስተኛ። እኔ በጀመሩበት በአንድ ወሩ ነው ግን ያከበሩት፣ አምስተኛው ነው መሰለኝ። ፎቶና ትንንሽ ቪዲዮ የደረሰን የአምስተኛው ነው፣ በአምስቱ ወራቸው ያከበሩበት ማለት ነው። ሲጀመር እናንተ አላያችሁም እንጂ እኮ ምንድነው የሚባለው፣ ይሄ የፍቅረኛሞች ቀን የሚከበርበት ቀን አለ አይደለ? እሱ የተከበረበት ራሱ የሆነ ፔጅ ላይ ተፖስቶ ነበረ። ግን አጭርናት፣ የተፖሰተችው ብዙም አይደለም። አንድ ሰው አላየውም። አንድ ሰው ማለት አየሁ የሚል ትንሽ ሰው ነበረ፣ ግን ቪዲዮ አላመጡትም። ለምንድን አላመጡት አላቅም። ማለት ማውረድ አቃታቸው እንዴ? እናንተ እኮ ከእናንተ ምንም የሚያመልጥ ነገር አልነበረም። ግን የተወሰነ ሰው አግኝተናል፣ አይተናል። የፍቅረኛሞች ቀን አከበሩ ሲሉ ነበረ። እና ለማንኛውም መቼ የአምስተኛ ወር ነው ያከበሩት ማለት ነው። ያ ግን ብዙ አልቆዩ፣ በሁለተኛ ወር ነው እንደዛ መሰለኝ ወደዛ የገቡት። ሰምታችዋል። ስለዚህ አብርሃም ሚስት ናት። እና ምን ልንገራችሁ ከዚህ በላይ እንዴ! አረገዘች ሩታዬ አሁን መውለጃዋ እየደረሰ ነው። በቃ ይሄ ነው። ከዛ በኋላ አብርሃም የሆነውን ነገር ሊያዘጋጅ ነበረ፣ ባይጣሉ ኖሮ አልተጣሉም እኮ አሁንም ተጣሉ። በቃ ተጣሉ ነው ለስራው፣ ለዚህ ድምቀት ማለት ነው። ስለዚህ ተጣሉ። ሩታዬም ወደዛ ትሄዳለች፣ አብርሃምም ይሄዳል። በቅርቡ ታርቀው ነው ወደዛ የሚጓዙት። በቃ ይሄ ነው። ምን ልንገራችሁ ከዚህ በላይ እንዴ እና ታዲያ አብርሃም እና ሩታ ባለና ሚስት አይደሉም? ሩታ የከሌ እንዲያውም ሩታ የስራዋ እያገኘች ነው አዳሉ በነፃነት ቤት። ኧረ የወሬ ጥማት ምር ነው። ሩታ የስራዋን ዋጋ እያገኘች ነው። ይኸው ቤት ለቃ ወታለች ምናምን ይሏት አለ ነፃነት እስኪ ወላሂ በሉ እናንተ ሞኝ ሁላ ማለት ነው። ምን ነው የስራዋ የሚሰጣት እናንተማ አልከራከራችሁም። ለማንኛውም ሩታ ቤቷ ናት ያለችው ምንም የስራዋ የምታገኘው ነገር የለም። በተዘዋዋሪ እየሸቀለችብሽ ነው ነቁ ዝብጣት የምሬት ነው የምላችሁ። እና እየተሸቀለባችሁ እኛም እኮ እየሸቀልንባችሁ ነው፣ እንደናተ እንደዚህ ልክስክሶቹ ማለት ነው ማለት እየተቃጠላችሁ እየነዳዳችሁ ቢሆን ታዩናላችሁ። ላይክ በታረጉን እራሱ መምጣታችሁ አንድ ነገር ነው። ቤታችን ማለት ነው ላይክ እራሱ በታደርጉ ነው ነው የምላችሁ። ላይክ እኮ ጥቅም የለውም ባይዘወይ። ስለዚህ ሩታ ምንም የበደለች ነገር የለም። አብርሃም ወዱና ፈቅዶና ያገባት። ነጻነት ደግሞ ፎቶውን አሳጠበችሁ ላችኋለ አሳጠበች። ለምን ግድግዳ ላይ ግድግዳ ላይ ስቀዩ? ከዛ በኋላ ሌላኛው ቀባሪዎች ግ